ሰላምታችን በያላችሁበት የደረሳችሁ የተከበራችሁ አድማጮቻችን አራት ሶስት ሶስት በአራዳ ኤፍ ኤም ዘጠና አምስት ነጥብ አንድ በእንግሊዝ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታዎች ዙሪያ ቅድመ ትንታኔ እያደረሰን እንገኛለን። ቀደም ሲል ብሬንትፎርድ ከማንቸስተር ዩናይትድ ጋር በሚያደርጉት ጨዋታ ዙሪያ ቅድመ ትንታኔ መስጠታችን ይታወሳል። በዚህ ሳምንት ከሚጠበቁ ጨዋታዎች መካከል አንደኛው በስታንፎርድ ብሪጅ ቼልሲ ከብራይተን ኢንዶ ቫልቤን ጋር የሚያደርገው ጨዋታ ነው። ለቼልሲ ቀጣዮቹ ጨዋታዎች እጅግ በጣም ፈታኝ ናቸው። በሻምፒየንስ ሊግ በሳምንቱ አጋማሽ ከቤኔፊካ ጋር ነው የሚጫወተው። የቤኔፊካ አሰልጣኝ ደግሞ ጆዜ ሞሪኒዮ ናቸው፣ ወደ ስታንፎርድ ብሪጅ የሚመለሱበት ጨዋታ ነው። ከዛ ውጪ ከሊቨርፑል ጋር የሚያደርገው ጨዋታ በሳምንቱ መጨረሻ ሰባተኛው ሳምንት ላይ የሚከናወን ጨዋታ ነው። ለቼልሲ ያለፉት ሳምንታት እጅግ በጣም ፈታኝ እንደሆኑ ጥያቄ የሚነሳበት ጉዳይ አይደለም። በማንቸስተር ዩናይትድ ሽንፈትን መዝግበዋል። 25 ሺህ ፓውንድ ተቀጥተዋል፣ ከተጫዋቾች ዲስፕሊን ጋር በተገናኘ በዛ ጨዋታ ላይ የአሰልጣኝ ኤንዞ ማሬስካ የተጫዋቾች ቅያሪ የታክቲክ አቀራረብ ጥያቄ የተነሳበት ነው። ቡድኑ ተሸንፏል። በሳምንቱ አጋማሽ ባለፈው ሳምንት በባየር ሙኒክ ሶስት ለአንድ በሆነ ውጤት ሲሸነፍ የክላስ ልዩነት በሁለቱ ቡድኖች መካከል እንዳለ በትክክል ታይቷል። ሶስት የስህተት ኳሶች ናቸው ወደ ጎልነት የተቀየሩት። ከዛ በፊት ባደረገው ጨዋታ በብሬንትፎርድ ሁለት ለሁለት በሆናቸው ውጤት ተለያይቷል። ከብሬንትፎርድ ጋር ባደረገው ጨዋታ ሊንኮን ሲቲን በካራባው ካፕ ከመመራት ተነስቶ ሁለት ለአንድ ማሸነፉ ለዚህ ጨዋታ ያግዘዋል የሚለው ጥያቄ ትኩረትን ይስባል። ያም ቢሆን ግን ብራይተንዶ ቫልቤን ሁል ጊዜም ቢሆን ትልልቅ ቡድኖችን የሚፈትን ነው። ባለፉት አምስት ግንኙነታቸው ቼልሲ ሶስት ጊዜ እንደዚሁም ደግሞ ብራይተን ሁለት ጊዜ አሸንፈዋል። በመካከላቸው ምንም የአቻ ውጤት አልተመዘገበም። በዚህ ረገድ ጨዋታው ግን በታክቲክ ፍልሚያዎች የተሞላ ነው። በሁለት ወጣት አሰልጣኞች ግን ደግሞ በተለያየ መንገድ እየተጓዙ ያሉ ክለቦች ናቸው። ሁለቱም ቡድኖች ሜሌጃ የብሬንፎርድ ዘንድሮ ማርክ ያው ጥሩ ቡድን ነው። ምንም ብራይተን በጣም ጥሩ ቡድን ነው። ባለፉት ተከታታይ ዓመታት የሚቀጥራቸውን አሰልጣኞች የሚያቅ ግራም ፖተር፣ ሮበርቶ ዲዘርቤ፣ ፋቢያን ሁዝላን ተመሳሳይ የጨዋታ አቀራረ ተመሳሳይ የጨዋታ አቀራረብ። ብዙ ተጫዋቾቹ ሲቸገሩ አትመለከትም። አንድ አሰልጣኝ ወጥቶ ሌላኛው አሰልጣኝ ሲመጣ ከቆመበት ነው የሚቀጥለው። ተመሳሳይ የሆነ የጨዋታ መንገድ የሚከተሉ አሰልጣኞችን በመቅጠራቸው ምክንያት ዘንድሮ መጥፎ አይደለም አጀማመሩ ማርክ ጥሩም የሚባል ግን አይደለም። በብሬንፎርድ በኩል ባለፈው ቶተንሃምን ሁለት ለባዶ እየመራ ሁለት ለባዶ ሁለት ጎል ተቆጥሮበት ነጥብ ለመጣል ተገዷል። ከዛ እርግጥ ትልልቅ ጨዋታዎች ነው ያደረገው። ከዛ በፊት የገጠመው በርንማውዝን ነው፣ ሁለላን የተሸነፈበት ጨዋታ። በርንማውዝ ከባድ ቡድን ነው ማርክ፣ ለየትኛውም ቡድን በርንማውዝም በቀላሉ ጨዋታ ማሸነፍ አይቻልም። ቁልፍ ተጫዋቾችንም ማቶ በስኬቱ ቀጥሏል ቀጥሏል በሜዳው ያደረገውን ጨዋታ ማሸነፍ ችሏል ብሬንፎርድ ብራይተንን ከዛ በኋላ ማንቸስተር ሲቲን ያሸነፍበት ጨዋታ ብቻ ይመስለኛል የሚጠቀሰው የገጠማቸው ቡድኖች ግን ጠንካራ ቡድኖች ናቸው በርንሞዝ ቶትናም ማንቸስተር ሲቲ እና በዴቪድ ሞየስ ጥሩ እየተሻሻለ ያለውን ኤቨርተንን እና ፉላምን ነው የገጠመው ማርክ እነዚህ አምስቱም ጨዋታዎች ከባድ ጨዋታዎች ናቸው ለእኔ ፉሉምን ማርኮ ሲልቫ በደንብ የተገነባ ቡድን ነው። ለየትኛውም ቡድን አስቸጋሪ ስኮር ጥልቀቱ ገራሚ ነው። ሁሉንም ተጫዋቾች በአግባቡ የሚጠቀሙ አሰልጣኝ ናቸው። አሰልጣኙ ደግሞ ማርኮ ሲልቭ ማንን መቼ መጠቀም እንዳለባቸው በሚገባ ጠንቀው ያውቃሉ። ሁ በሳምንቱ መጨረሻ በነበራቸው ጨዋታ ብዙ በጨዋታ ያልተጠቀሙትን በዚህ ውድድር ዘመን ያልተጠቀሟቸውን ተጫዋቾች አስገብተው ጠንካራ እንቅስቃሴ ያደረጉት ሶስት ነጥብ ማሳካት የቻሉ ሶስት ጎሎችን አስቆጥረው ብሬንፎርድን ባሸነፉበት ጨዋታ ዊልሰንን የተጠቀሙበት ብዙ ይህንን ተጫዋች ሲጠቀሙት አልተመለከትንም፣ በሌሎች ጨዋታዎች ከተጠባባቂው ወንበር እየተነሳ ሲጫወት እንጂ ጠንካራ ጨዋታዎች ነው የገጠሙት። አንዳንዶቹን እንግዲህ ከፉላም ጋር አንድ ነጥብ መውሰድ ችሏል። ከቶትናም ጋር ሶስት ነጥብ ማሳካት እየተገባው ምክንያቱም ሁለት ጎሎች አስቆጥሯል። ከዛ በኋላ ነው አንድ ነጥብ ለመውሰድ የተገደደው። ከማንቸስተር ሲቲ ላይ ሶስት ነጥብ ወስዷል። አምስት ነጥቦች አሉት። ለቼልሲ ፈተናው ማርክ፣ የዚህ ጨዋታ ትልቁ ፈተና የብሬንፎርድ ማጥቃት ብራይትን የብራይትን ማጥቃት ነው። የበለጠ ፈታኙ የሚመስለኝ ከተከላካዮች ጀርባ ያለውን ስፔስ በአግባቡ የሚጠቀሙ በጣም ፈጣን አግሬሲቭ ሩጫዎችን የሚያደርጉ ተጫዋቾችን የሚይዘዋል እና ያኩባ ሜንቴን አይነት፣ በተለይ ያኩባ ሜንቴ በጣም አስቸጋሪ ተጫዋች ነው። ከተከላካይ ጀርባ ያለ መታከት ያለውን ስፔስ የሚያጠቃ ረፍት የለሽ ተጫዋች ነው። በቶትናም ከቶትናም ጋር በነበረው ጨዋታ ያስቆጠረውን ጎል ስምንተኛው ደቂቃ ላይ ያስቆጠረውን ጎል መለስ ብሎ ማየት ማርክ የተጫዋቹን በደንብ ኳሊቲው ነው የሚነግረን ይመስለኛል። ረዥም ርቀት ነው ኳሱ ነርቶ ወደ ሳጥን የገባው። ከዛ በኋላ ሳጥን ውስጥ ያለው መረጋጋት በራስ በራሱ ያለው መተማመን በጣም አስገራሚ ነበር። ይህንን ተጫዋች መቆጣጠር ፈተናው ቀላል አይመስለኝም ለቼልሲ መከላከል። ሌላኛው ሚቱማ ነው ከጉዳት ጥቂት ጉዳት ገጥሞ ሲመጣ ወደ አቋሙ ለመመለስ ትንሽ የተፈተነ ይመስላል። ተጽዕኖ በዚህ ውድድር ዘመን ትንሽ የቀነሰ ይመስላል። ግን እጅግ በጣም ጥራት ያለው ሌላ ከመስመር የሚነሳ ድሪብሉን የሚያደርግ ከተከላካይ ጀርባ ፍጥነቱን የሚጠቀም አይነት ተጫዋች ነው ሚቱማ እና ይህንንም ተጫዋች በቀላሉ መቆጣጠር ለቼልሲ ተከላካዮች ከባድ ነው የሚመስለኝ። ሌላኛው የቡድኑ ዘጠኝ ቁጥር ሩተር በጣም ጥሩ ተጫዋች ነው። ማር ጆርጆኒዮ ሩተር ፈረንሳይ ተጫዋች ፈረንሳይ ነው። በአካል ግዙፍ ነው። ድሪቭል ያደርጋል። አንድ ለአንድ ተጫዋቾችን ማሸነፍ ይችላል። በጣም ጥሩ ተጫዋች ነው። በዙሪያው ያለው አጠቃላይ የብሬንፎርድ የብራይተን ማጥቃት ለቼልሲ ተከላካዮች ፈተና የሚሆን ይመስለኛል። እንግዲህ የቼልሲ ተከላካዩ ላይ ማርክ ድክመቶች እያየን ነው። በቋሚ አሰላለፍ ቻሎባን ምናልባት እያንዳንዱ ጨዋታ ትሪቮ ቻሎባ ከተው እንጂ ሌሎች ተጫዋቾችን የእሱን ፓርትነር አንድ ፎፋናን ሲጠቀሙ፣ በሌላ ጨዋታ የተለያዩ ተጫዋቾችን ሲጠቀሙ ቶሲን አዳራቢዮ ፓርትነሩ ለማምጣት ትንሽ የተቸገሩ ይመስላሉ የንዞ ማሬስካና ይሄ ተከላካይ በእንደዚህ አይነት ጥራት ያለው ማጥቃት ሲፈተን የምናይበት እድል ሊኖር ይችላል። በቼልሲ በኩል ማርክ ቶሎ መመለስ ወደ አሸናፊነት መመለስ ይጠበቅበታል። ጥሩ ጊዜ አይደለም እያሳለፉ ያሉት። ስለ ዝውውሩ አንዳንድ ነገሮችን ትናንት አሙስ እለት በነበረ ፕሮግራማችን ለማንሳት ሞክረናል። ይሄ ብዙ ወጣት ተጫዋቾች መሆናቸው ሲኒየር ተጫዋች ቡድኑን የሚመራ ተጫዋች ሜዳ ላይ እንዲህ እንዲህ አይነት የውሳኔ ችግሮች ወጣት ተጫዋቾች ላይ የምትመለከተው አይነት የውሳኔ ችግሮች ብዙ እየተመለከትን ያለ ነው። ኮል ፓልመር በማንቸስተር ዩናይትድ ጨዋታ ጥሩ ስሜት ስላልተሰማው ነው ተቀይሮ የወጣው። ማርክ በጉዳት ምክንያት ለዚህ ጨዋታ ምን ያክል ብቁ ሆኖ ይመጣል የሚለውም ነገር የበለጠ ለቸልሲ ቁልፉ ጉዳይ ይመስለኛል። ማርክ ያለሱ ጨዋታ ማሸነፍ ምናልባት የእንዞ ማሪስካ ሊቸገሩ ይችላሉ። ፈጠራው ፍጹም የተለየ ነው። በራስ መተማመኑ በትልቅ ደረጃ መጫወት ጓደኞቹንም በዚህ ልክ መጫወት እንዳለባቸው እድሉን ባገኘ ቁጥር በሚሰጣቸው ጋዜጣዊ መግለጫ አንዳንድ የሚሰጣቸው አስተያየቶች ስትመለከት ይህ ተጫዋች ያንዳንዱ ዘጠና ደቂቃ ለቸልሲ አስፈላጊ ተጫዋች እንደሆነ ትረዳለህና ኮል ፓልመር ከጉዳት አገግሞ መምጣት ይችላል ወይንስ ከተዋቂ ወንበር ተነስቶ ነው የሚጫወተው? የሚለውንም ነገር የበለጠ የለዩ አልመሰለኝ ያ በዓለም ክለቦች ዋንጫ በፍጻሜው ጨዋታ ሁለት ጎሎችን አስቆጥሯል። የዛ የድካም ስሜት እንደ ቡድን በቀጣይ በቼልሲ ላይ ሊንጸባረቅ ይችላል፣ በግል ግን ኮል ፓልመር ላይ እየተስተዋለ ነው ያለው። ጨዋታው ብራይተን ከብራይተን ነው የሚመስ ነው። ለምን ያል እንደሆነ የብራይተን ተጫዋቾች ከአሰልጣኞች ቡድን አባላት ጭምር ኦልሞስት ከ15 16 አካባቢ ግራም ፖተር በመጡ ጊዜ የአሰልጣኞች ቡድን አባላት በሙሉ ወደ ቼልሲ አብረቸው መምጣታቸው ይታወቃል። ግን ስኬታማ መሆን አልቻሉም። በወቅቱ ኩኩሬያ አንደኛው ተጫዋች ነው። ከዛ ውጪ ሞይሰስ ካይሴዶ፣ ቦናኖቲ እንደዚሁም ደግሞ አጥቂው ጅዋዎ ፔድሮ እነኚህ በሙሉ በብራይተን ንዶ ቫልቬን ሲጫወቱ የምናውቃቸው ተጫዋቾች ናቸው። በዚህ ምክንያት ምናልባት የጨዋታው ስሜት ግለትም ከፍ እንደሚል በትክክል እርግጠኛ መሆን ይቻላል። ያ እንግዲህ አብሯቸው ካሳለፉ ተጫዋቾች ጋር ነው የብራይተን ተጫዋቾች ጨዋታቸውን የሚያከናውኑት። ለተነሳሽነት እንደ ምክንያት ሊነሳ ይችላል። ማርክ እንግዲህ የትኛውም ተጫዋች በመካከለኛ ወይም በዝቅተኛ ቡድን በኩል አድርጎ ነው ትልልቅ ቡድኖችን የሚቀላቀለው እና የጠላትነት ስሜት ወይም ደግሞ የከዳተኝነት ተጽዕኖ የሚኖርባቸው አይመስለኝም። አድርግ ሁሉም አክሴፕት ያደረጋቸው ዝውውሮች ናቸው። ግዴታ ወደ ትልቅ ቡድን መሄድ ሁሉም ተጫዋች ይፈልጋል። ግን የበለጠ ደግሞ ባለፊው ውድድር ዘመን አጠገብ ከነበረ ተጫዋች ጋር ስትጫወት ተነሳሽነት ከፍ ይላል። በቁጥር መብዛታቸውም ተጨምሮ የቼልሲ ተጫዋቾች የማርክ አንዳንድ ጊዜ የካይሴዶ እና የአርጀንቲናው አማካይ በጋራ መጫወት በራሱ የቼልሲ ሚዛን ላይ ኤንዞ ፈርናንዴዝ የቼልሲ የማጥቃት ሚዛን ላይ ተጽዕኖ እየፈጠረ ነው የሚል ነገር ይነሳል እንግዲህ፣ አንዳንድ በእንግሊዝ ያሉ ተንታኞች ይህንን ነገር ሲያነሱ እየተመለከትኩ ነው ያለሁት። ምክንያቱም ኤንዞ ፈርናንዴዝም የበለጠ ለስድስት ቁጥር የቀረበ ተጫዋች ነው። ወደፊት የመሄድ ችግር የለበትም። በአንዳንድ ጨዋታዎችም ጎል ሲያስቆጥር ተመልክተነዋል። ግን እሱ ብቻ በቂ አይደለም። የበለጠ የኮል ፓልመር ፈጠራ ላይ ቡድኑ ጥገኛ የሆነው የበለጠ ሁለቱ በጋራ በሚጫወቱባቸው ጨዋታዎች የብሩኑ ማጥቃት ይሳሳል የሚል ነገር ሲነሳ ተመልክቻለሁኝ። በእንቅስቃሴ ያንን ማስተዋል የሚቻል ይመስለኛል። ማር አስር ቁጥር ቦታ ላይ መወሰን አልቻሉም፣ የትኛው ተጫዋች መሰለፍ አለበት የሚል። አንዳንድ ጊዜ ሞሴስ ካይሴዶ ከሪ ጄምስ ጋር አንድ ላይ ይጣመርና ኤንዞ ፈርናንዴዝ አስር ቁጥር ቦታ ላይ ሲጫወት ታባለ። ያ ካልሆነ ደግሞ ብዙም ጊዜ ኮል ፓልመር እዛ ቦታ ላይ ሲጫወት ነበር። ሊያም ዴላፕ በጉዳት ከሜዳ ከመራቁ በፊት ጆው ፔድሮ አስር ቁጥር ቦታ ላይ ሲጫወት ነበር። ቡድኑ እንግዲህ ይህ ተጫዋች ጉዳት የደረሰበት ከፉላሃም ጋር በነበረ የምዕራብ ለንደን ደርቢ ጨዋታ እንደነበር ይታወቃል። ሁለተኛው ሳምንት ሁለት ለባዶ ቼልሲ ባሸነፈበት ጨዋታ ብዙ ውዝግብ የነበረበት ጨዋታ ነበርና እሱን እንደ ሮበርቶ ፊርሚኖ የመጠቀም ነገር አለ በ9 ቁጥር ሚና፣ እንደዚሁም ደግሞ ተደራቢ አጥቂ በ4231 ከሁለቱ አማካ ተከላካዮች ፊት፣ እንደዚሁም ከ9 ቁጥሩ ጀርባ በሁለቱ ፍላንክ ተጫዋቾች ታጅቦ ማለት ነው። ተለዋዋጭ ነገር ያው የአሰልጣኙ ባህሪ ነው። ግን ደግሞ እዛ ቦታ ላይ የተሻለ የፈጠራ አቅሙ ከፍ ያለ ተጫዋች ጎል የሚያስቆጥር ለጎል የተመቻቸ ኳስ የሚያቀብል እዛ ቦታ ላይ በየጊዜው የሚተዋወቁ ተጫዋቾች፣ ይሄ አሁን አሰልጣኙ የሚከተሉት የጨዋታ አቀራረብ ጊዜ ሮቴሽን ይጠቀማሉ እና ሮቴሽን ተጫዋቾችን ፍሬሽ እንዲሆኑ እድል ይሰጣል። የዛ ነው ያልግን ውህደት ላይ ጥያቄ ያስነሳል። ካራባው ካፕ ባደረጉት ጨዋታ መልክ ከአንድሬ ሳንቶስ ጋር በስድስት ቁጥር ሚና የተጫወተው በአራት ሁለት ሶስት አንድ አንደኛው ስድስት ቁጥር ኤንዞ ፈርናንዴዝ ነበረ። በዛ ጨዋታ ፊተኛው ላይ ያለውን የቡድኑ ማጥቃት በዛም ጨዋታ ሲፈተን ነበር። ማርክ ጨዋታው ለላንድ ነው የተጠናቀቀው። በቀላሉ ጨዋታውን ቼልሲ ያሸንፋል የሚሉ ግምቶች ነበሩ፣ ግን ጨዋታው ቀላል አልነበርም። የበለጠ ጫና ውስጥ ገብቶ የጨረሰው ጨዋታ ነው ጎል ስለተቆጠረበት። ከዛ ጨዋታ በኋላ ነው የበለጠ እንደዚህ አይነት አስተያየቶች ሲሰነዘሩ የነበረው። ካይሴዶን የሚያክል ወርልድ ክላስ ስድስት ቁጥር ካለው አንድ ቡድን ሁለተኛ ስድስት ቁጥር ምን ያደርግለታል? የበለጠ ኦፌንሲቭ ባህሪ ያላቸውን ተጫዋቾች መጠቀም የቡድኑ ማጥቃት የሚያሻሽልበት እድል የበለጠ ሰፊ ነው የሚል ነገር ይነሳና ትንሽ ሚዛን የሚደፋ አስተያየት ይመስላል። ሁሉም ኮንትሮል የማድረግ ችግር የለበትም። ካይሴዶ አንድ ለአንድ የሚገጥሙትን ፈተናዎች ማሸነፍ የሚችል ተጫዋች ነው። በጣም ታታሪ ነው። ይህን ሁሉ የያዘ ስድስት ቁጥር ካለ የበለጠ በሁለት ስምንት ቁጥሮች መጫወት የቼልሲ ማጥቃት የሚያሻሽለ ይመስላል። ሞይሴስ ካይሴዶ የቡድን ቁልፍ ተጫዋች ነው። ሀያ አንድ ሸርተቴዎችን ወርደዋል ወይም አጨናቅፏል ከዛ ውጪ 15 ኳሶችን ኢንተርሰፕት አድርጓል። በ21 የኳስ መንጠቅ ስራዎች ላይ ተሳታፊ ሆኗል። ቡድኑ በአጠቃላይ ኢንተርሰፕት ካደረጋቸውና ና በሸርተቴ ወርዶ ካስጣላቸው 82 ኳሶች 21ዱን ወይም ደግሞ 25.6 በመቶ ላይ ተሳታፊ ሆኗል። ኦፕታ በ2006/07 የውድድር ዘመን ቁጥራዊ መረጃዎችን መያዝ ከጀመረበት ጊዜ አንስቶ በዚህ ወቅት ይህንን ያህል መሰል አሃዞችን ያስመዘገበ ተጫዋች የለም። ከዛ ውጪ አንዳንድ ቁጥራዎች ቁጥራዊ መረጃዎችን ስንመለከት ቼልሲ በዚህ ውድድር ዘመን እድሜው ሰላሳና ከዛ በላይ የሆነ ተጫዋች ባለመጠቀም ብቸኛው ቡድን ነው። በእድሜ ትልቁ ተጫዋች ቶሲን አዳራቢዮ የሆኑ እድሜው 27 ቀን ከ361 ቀን ነበር 27 ዓመት ከ361 ቀን በማንቸስተር ዩናይትዱ ጨዋታ ላይ ይሄ ሁሉንም ነገር ሊነግረን ይችላል። ብራይተን ኤንድ ቫልቬን ከቶትናም ጋር ባደረገው ጨዋታ የኩባ ሚንቴ እና እንደዚሁም ያሲን አያሪ ናቸው ጎሎችን ያስቆጠሩት ሁለቱም እድሜያቸው 21 ዓመት ነው ካለፈው አመት ጀምሮ እንግዲህ እድሜያቸው 21 እና ከዛ በታች በሆኑ ተጫዋቾች ስድስት ተጫዋቾች ጎል አስቆጥሯል ብራይተን ኤንድ ቫልቬን ምን ያህል በወጣቶች እንደሚጠቀም ማሳያ ነው ሌላ ለገበያ እየበሰሉ ያሉ ተጫዋቾች ናቸው ማርክ ወጣቶች ናቸው መቶ ሚሊየን ፓውንድ ቀርበውለት ጥያቄውን ያልተቀበለ ክለብ ነው። ብራይታን ዶቫል ቤን ለካርሎስ ባሌባ መቶ ስልሳ ሚሊዮን ፓውንድ አካባቢ የጠየቀ ነው። እንዲህ አይነት ቅንጦትም አለው። በእርግጥ በየጊዜው ቁልፍ ቁልፍ ተጫዋቾችን ያጣል። የቡድን ግንባታው ወደኋላ እንዳይቀርበት መጪውን ጊዜ ጊዜ መውሰጃ ይመስለኛል። ውሳኔው ካርሎስ ባሌባን ያልሸጠበት ውሳኔና ሁለቱም አካሄዳቸው ኦልሞስት ተመሳሳይ ነው። ወጣት ተጫዋቾችን ነው የሚያስፈርሙት። ግን ብራይተን ንዶ ቫልቤን የማይታወቁ ተጫዋቾችን እዚህ ግባ በማይባል ዋጋ ነው የሚያስፈርሙው። ቼልሲ ደግሞ በውድ ዋጋ ያስፈርማል፣ በውድ ዋጋ ይሸጣል። ብራይተን ንዶ ቫልቤን ደግሞ እዚህ ግባ በማይባል ዋጋ አስፈርሙ፣ ከዛ በኋላ በሚገርብ የዝውውር ክፍያ ነው ከክለቡ ጋር ሲለያዩ ለክለቡ ገቢ የሚያስገቡትና በጣም የሚገርመኝ አካሄድ ነው የሁለቱም ቡድኖች አካሄድ። ያኩብ ሚንቴ አሁን ሌላኛው ይመስላል ማርክ፣ ገና ወጣት ነው ጋምቢያ ተጫዋች አይን ውስጥ ገብቷል በተለያዩ ትልልቅ ክለቦች እዚህ ብራይተን። ሌላው ብዙ ዋጋ የሚያወጣለት ተጫዋች ያኩቡ ሚንቴ ይመስላል። የዝውውር ፖሊሲያቸው ማርክ፣ ለሌሎች ቡድኖች ሞዴል የሚሆን አይነት የዝውውር ፖሊሲ ነው የሚከተሉት በጣም ወጣት ተጫዋቾች ለሚያመጡት እንዳልከው በጣም በጥቂት ክፍያ የሚያዘወሯቸው ተጫዋቾች ናቸው። በፍጥነት ነው ከቡድኑ አጫዋወት ጋር የሚዋሃዱትና ተጽዕኗቸው የሚታዩ። ይሄ በደንብ የተገነባ ለወጣቶች ተስማሚ የሆነ የጨዋታ መንገድ የሚከተል ቡድን መሆኑ የጠቀመው ይመስለኛል ብራይተንን። በቼልሲ በኩል ግን ማርክ አንድ የብራይተን የሚጫወትበት ይሄ በሊጉ ማሳካት የሚፈልገው ነገርና፣ ቼልሲ በሊጉ ማሳካት የሚፈልገው ነገር ሚሊያይ ይመስለኛል ማለት ብራይተን ከሊጓ ለመውረድ ሚድ ቴብል እዛ ጋር ካጠናቀቁ ስኬት ነው ወይም በዩሮፓ ሊግ ዩሮፓ ኮንፈረንስ ሊግ ካገኙ ከዛ በላይ ይፈልጉ ብዙ ከዛ በላይ የሚፈልጉ ቢፈልጉም ማሳካት ስለማይችሉ ያቁታል። የት ድረስ ነው? ሮቤርቶ ዲዘርቪ በታሪክ ለመጀመሪያ ጊዜ በአውሮፓ መድረክ እንዲሳተፍ አድርገዋል ቡድኑን። የቼልሲ ፍላጎት ግን ወይም የቼልሲ ትልቅነት ግን ከዋንጫ ጋር መገናኘት ቶፎር መጨረስ፣ ታሪኩም እንደዛ ነው። እንደዚህ አይነት እንግዲህ እቅዱ እንደዛ ነው። ዝውውሮቹ ግን ተመሳሳይ አይነት የሁለቱ ውርዶች፣ አሁን ቅድም ስታነሳ የነበረው ቁጥር ሁሉንም ነገር የሚነግረን ይመስለኛል ማለት ሃያ ሰባት ዓመት የሞላው አንድ ተጫዋች ብቻ ነው፣ ቶሲን አደራቢዮዮ። እንደዚህ አይነት ደግሞ ለስኬት ለትልልቅ ስኬት የሚጫወቱ ውርዶች የበለጠ ሜዳ ላይ መሪ ያስፈልጋቸዋል እየሰራ እንደገና ጓደኞቹን የሚመራ መሪ ያስፈልጋቸዋል እና የልምድ ጉዳይ ምናልባት የቼልሲ የዚህ የውድድር ዘመን ሌላኛው ፈተና ሊሆን የሚችልበት እድል እንዳለ መገመት ይቻላል። እንግዲህ እንግዲህ ቼልሲ የበለጠ በሀይ ላይ ሜዳው ላይ ነው የሚጫወተው፣ በሀይ ላይን ነው የሚጫወተው። በሀይ ላይን ለሚጫወት ቡድን ደግሞ ብራይተንን ዶቫልቤን ይመቸዋል። ከተከላካይ ጀርባ በጣም ነው የሚሮጡት የብሬንትፎርድ ጨዋታ ላይ ኬቨን ሻዳ ያደረገውን አይነት ከተከላካይ ጀርባ የሚደረጉ ሩጫዎች አንዳንድ ጊዜ ከግብ ጠባቂው በሚነሱ ኳሶች አጋጣሚውን በሚገባ ሲጠቀሙ ትመለከታለህ። በጥልቀት ወደኋላ የሚመለሱ ተጫዋቾች አሉ። ተከላካዮች የብራይተንን ዶቫልቤን አጥቂዎች በጥልቀት ወደኋላ የሚመለሱና የተጋጣሚ ቡድን ተከላካዮችን ወደ መሀል ሜዳ ይስባሉ። ከዛ በኋላ ከመስመር የሚነሱ ተጫዋቾች ፍጥነታቸው ሊቆጣጠሩት እጅግ በጣም አስቸጋሪ ነው የሚሆነውና ቼልሲ ይህንን በምን አይነት መልኩ ሊቋቋም ይችላል እንግዲህ በጨዋታው ላይ የምንመለከተው ነው የሚሆነው። አሰልጣኝ ፋቪያን ሁዝለር ቡድናቸው ሁልጊዜም ኳስ ተቆጣጥሮ የሚጫወት ቀጥተኛ የጨዋታ መንገድ የሚጠቀም በሃይ ላይን ወይም በከፍ ባለ ፕሬሲንግ የሚጫወት ጨዋታውን ኮንትሮል ማድረግ ዶሚኔት ማድረግ ታክቲካል ፍሌክሲቢሊቲ ያለው ቡድን መገንባት ያስደስታቸዋል። ከዛ ውጭ ፈጣን ሽግግርም ያደርጋሉ እና ቡድናቸው እጅግ በጣም ተለዋዋጭ ነው። በተከላካይ መስመሩ ላይ እጅግ በጣም ጠጣር የተከላካይ መስመር፣ ኦርጋናይዝድ የሆነ የተከላካይ መስመር ነው የሚያቀርቡት። በዚህ ነገር እንግዲህ ከቡድኑ ጋር አብረው የቆዩ ተጫዋቾች እንዳሉ ጥያቄ የሚነሳበት ጉዳይ አይደለም። በሚገባ የተላመዱ ናቸው። ሉዊስ ደንክ እንደዚሁም ደግሞ ሌላኛው ተጫዋች ያን ፖል ቫን ሂከ በዚህ በኩል የሚጠቀሱ ናቸው አብረው ባለፉት ዓመታት የቆዩ ተጫዋቾች ናቸውና ዮል ቬልትማን ከዚህ ቀደም በአያክስ ሲጫወት የምናውቀው ተጫዋች፣ ሌላው የዚህ ቡድን ነባር ተጫዋች ነውና ልምድ ያላቸው ተጫዋቾች ከኋላ አሉ። አማካይና በአማካይ አጥቂ ቦታ እንደዚሁም በአጥቂ ቦታ ላይ ያሉ ተጫዋቾች ግን እረፍት የሌላቸው በቴክኒኩ በኩል እጅግ በጣም የላቁ በማንኛውም የጨዋታ መንገድ ጨዋታቸውን የሚያከናውኑ ናቸው። በእርግጥ ባለፈው በሜዳቸው ሁለት ለባዶ እየመሩ ከቶተናም ጋር ከዛ በኋላ ውጤቱን ማስጠበቅ ተስኗቸው ሁለት ለባዶ ሁለት ለሁለት በሆናቻ ውጤት የተለያዩበት ጨዋታ ለቼልሲ ጥሩ ትምህርት ሊሰጥ ይችላል። ቼልሲ ግን አሁን የሚገኝበት ሁኔታ ትንሽ ጥያቄ የሚያስነሳ ነው። የሳምንቱ አጋማሽ ጨዋታ ሊንኮል ሲቲን ያሸነፉበት ጨዋታ በቀጣይ ለአእምሮ ጥንካሬያቸው ሊረዳቸው ይችላል ወይ? በእርግጥ በሁለቱ ቡድኖች መካከል ያለው ልዩነት እንደዛ እንድንል የሚያደርግ አይደለም። አሰልጣኝ ኤንዞ ማሬስካ አሁኑም በቡድናቸው የጥራት ደረጃ ደስተኛ እንዳሉ ነው እየጠቀሱ ነው ያሉት። እንግዲህ ሶስት ተጨማሪ ተጫዋቾችን እንደሚፈልጉ ተነግረዋል። ከዚህ በኋላ ያ ተከላካዩን ማጠናከር አንደኛው ለቼልሲ በጣም አስፈላጊው ነገር ነው። አርክ ልምድም የኳሊቲም ክፍተት ያለበት የተከላካይ ስፍራ ያላቸው ይመስለኛልና እዛ ቦታ ላይ በትክክል ተጫዋች ያስፈልጋቸዋል። ሳንቼዝ ሌላው የብራይተን ተጫዋች የቀድሞ ተጫዋች በጉዳት ምክንያት በቅጣት ምክንያት በዚህ ጨዋታ አይሰለፍም። ሌላው የቼልሲ አንደኛው ክፍተት ከሱ ከፍ ያለ ግብ ጠባቂ ያስፈልጋቸዋል ማለት እንደ ዴቪድ ራያ፣ እንደ ጃሉ ጂዶና ሩማ መጥፎ ላይሆን ይችላል። ሳንቼዝ ግን አንድ በዋንጫና በሻምፒየንስ ሊግ ለመፎካከር የተገነባ ቡድን ከሳንቼዝ ጋር ይህንን ነገር ማሳካት መቻሉን እርግጠኛ አይደለሁም። ስለዚህ ጥሩ ልምድ ያለውና ኳሊቲ ያለው ተከላካይ ያስፈልገ አክሰል ዴሳሲ ማድክ አሰልጣኙ እንግዲህ አልፈለጉትም። ይህ ፈረንሳይ ልክ እንደ ራሂም ስተርሊንግ ሁሉ ከወላጅ አባታቸው ጋር እያይዞ የሰጡት አስተያየት ባለፈው ሳምንት አነጋጋሪ ነበረ። የበለጠ ልምድ ያለው ተከላካይ ነው። እንግዲህ በፈረንሳይ ብሔራዊ ቡድንም የተወሰነ የመጫወት እድል የነበረው ተጫዋች ነው። በዚህ ደረጃ ልክ ቅንጦት ላይ ያለ አይመስለኝም የቼልሲ የተከላካዮች ጥራት በዚህ ደረጃ የሚገፋ አይነት ተከላካይ ነው የሚል እምነት የለኝም። ይሄ በጣም በአርሰናል ሌቭል ያሉ ተከላካዮች ቢኖሩህ አክሰል ዲሳሲ አይነት ተከላካዮች ቢገፋ ብዙ ሊያስገርም ይችላል፣ ግን በቼልሲ በዛ ደረጃ አልመሰለኝም። የተከላካዮቹ ጥራትና እጃቸው ላይ ያሉትንም ተጫዋቾች የመጠቀም ጉዳይ ላይ ትንሽ ችግሮች እየተመለከት ነው። ባለፈው ሳምንት የሰጡት አስተያየት ትጋት ይጎላቸዋል የሚል ነው። አክሴል ዲሳሲና እንደዚሁም ደግሞ ብራይ ምስተር ሊንክ። ዞሮ ዞሮ እንግዲህ በቀጣይ ተጨማሪ ተጫዋቾችን እንደሚፈልጉ ገልጸዋል። ጨዋታው ከሚጠበቁ ጨዋታዎች መካከል አንደኛው ነው። ዛሬ 11 ሰዓት ላይ የሚከናወን ጨዋታ ነው። እናንተስ በሁለቱ ቡድኖች ጨዋታ ዙሪያ የምትላላችሁ ሀሳብ አስተያየት ስጡ። ሰብስክራይብ አድርጉ። የደወሏን ምልክት በመጫን የበለጠ ቤተሰባዊ ትስስራችሁን አጠናክሩ። አዳዲስ መረጃዎችን በየቀን ወደ እናንተ እናደርሳለን። በድጋሚ መልካም በዓል ይሁንላችሁ።